አሰላሙ ዓሌይኩም ወራህመቱላህ ወበረካቱ። ሰላም ጤና ይስትልን። ክብራትና ክብራን አርማጅ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ ሰኔ 23 2017 እጅግ ወሳኝ ወሳኝ የሆኑ ሦስት መረጃዎችን በተለይ በከተማችን አዲስ አበባ፣ እንዲሁም በተለያዩ በአዲስ አበባ ዙሪያ ለምትገኙ ኢትዮጵያኖች በሙሉ ገንዘቤ አበቃለት ከሰረ ከማለታችሁ በፊት ከፍተኛ ጥንቃቄ ልታደርጉበት የሚገባ አንድ ጥብቅ የሆነ መረጃ ከእጄ ገብቷል። ሙሉ መረጃና ሙሉ ዝርዝሩን ወደ እናንተ የማደርሳችሁ ይሆናል። በሌላው መረጃችን ከመንግስት ሰራተኞች ጋር በተያያዘ ከሰኔ 1 2017 ጀምሮ የደሞዝና ጥቅማጥቅም ክፍያን በተመለከተ እንዲቆምባቸው ትዕዛዝ ስለመተላለፉ የያዘ አንድ ሪፖርት ይፋ ሆኗል። ይህ ሁኔታ የተፈጠረው በየትኛው ክልል ነው፣ እስከመቼ ነው የሚለውንም ሙሉ መረጃና ሙሉ ዝርዝሩን ወደ እናንተ ከማድረሳችን ባሻገር ለባንክ ተጠቃሚዎች ሁሉ ከዛሬ ሰኞ ሰኔ 23 2017 ጀምሮ የአመቱ የበጀት መዝጊያ መሆኑን ምክንያት በማድረግ ለባንካችን ደንበኞች በሙሉ ሁሉም አይነት አገልግሎቶችን ለጊዜው ማቋረጣችንን እንድታውቁ ስንል ይፋ እናደርጋለን ያሉ ባንክ አለ። ይህ ባንክ ማንነው የሚለውን ሙሉ መረጃ እናደርሳለን። ቪዲዮን ላይክ ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ ሶስቱም እጅግ በጣም ወሳኝ መረጃዎች ናቸው። ከሰሞኑ እንግዲህ ዘመን ባንክ አገልግሎት ስለማቋረጡ መረጃ ወደ እናንተ አድርሰናል። በዛሬው እለትም እንግዲህ አዲስ አንድ ባንክ የሆነ ለደንበኞቹ በዛሬው እለት እንግዲህ ይፋ ማድረጉን በማህበራዊ ትስስር ገጹ ላይ ለመመልከት ችለናል። እንግዲህ ለክብራን ደንበኞቻችን ይለናል ሰኞ ሰኔ ዛሬ 23 2017 የዓመቱ የበጀት መዝጊያ በመሆኑ በዕለቱ ቅርንጫፎቻችን ሁሉንም የባንክ አገልግሎቶች አይሰጡም። ከዚህ ጋር ተያይዞ ዲጂታል አገልግሎቶችን ኤቲኤም፣ ሞባይል ባንኪንግና የኢንተርኒንግ ባንኪንግ ከእሁድ ሰኔ 22 ቀን ጀምሮ ምሽት 3 ሰዓት እስከ ሰኔ 23 ማለትም እስከ 7 ሰዓት ድረስ አገልግሎቱ እንደሚቋረጥ ከደቂቃዎች በፊት እንግዲህ ያገኘነው መረጃ ለማወቅ ችለናል። ለብርሃን ባንክ ደንበኞችና ተጠቃሚዎች በሙሉ። በሌላው መረጃችን በመዲናችን አዲስ አበባ እንዲሁም በአዲስ አበባ ዙሪያ ለምትገኙ ኢትዮጵያኖች በሙሉ ከፍተኛ ጥንቃቄ ልታደርጉበት የሚገባ በተለይ በተለይ ሸማቾች ማህበረሰብን በሙሉ ገንዘቤ አበቃለት ከሰረ ከማለታቸው በፊት በዛሬው ዕለት አዲስ መረጃ ተሰምቷል። በአዲስ አበባ ከተማ በአንዳንድ ወፍጮ ቤቶችና ንግድ ቦታዎች ላይ የተበላሹ ዱቄትና በርበሬ እየተሸጠ በመሆኑ ማህበሩ ከፍተኛ ጥንቃቄ ማድረግ እንደሚገባው የአዲስ አበባ ከተማ መድኃኒትና ምግብ ባለስልጣን አስታውቋል። ባለስልጣኑ የቁጥጥር ዘርፍ ባለሙያ አቶ ሞላ ታደሰ ለአህዱ እንደገለጹት ለጤና ከፍተኛ ችግር የሚያስከትሉ ዱቄትና በርበሬ በአንዳንድ ወፍጮ ቤቶችና ንግድ ቦታዎች ላይ ሲሸጡ በቁጥጥር ስር መያዛቸውን ገልጸዋል። በዚህም በዓመት ማለትም በአስር ወራት ውስጥ ብቻ ግምቱ 4.6 ሚሊዮን ብር የሚሆን 257 ኩንታል የተበላሸ በርበሬ ሲሸጥ በማህበረሰቡ ጥቆማ በመያዙ እንዲወገድ መደረጉ ተጠቁሟል። በተጨማሪም የጤና ችግር የሚያስከትል ከ37 ኩንታል በላይ የሚሆን ዱቄት በተደረገው ክትትል መያዙንም አብራርቷል። በተለይም በአዲስ አበባ ከተማ ክፍለ ከተማ በልደታ ክፍለ ከተማ፣ ባቃቂ ቃሊቲ፣ በኮልፌ ቀራኒዮና በጉለሌ ክፍለ ከተማ አካባቢ መሰል ምርቶች የተገኘ መሆኑን ባለሙያው ገልጸዋል። ለግል ጥቅማቸው ሲሉ ማህበረሰቡን ለከፋ ችግር የሚያጋልጡ ማለትም የተበላሸ ዱቄትና በርበሬ በወፍጮ ቤት ውስጥ ንጹህ ነው በማለት እንደሚሸጡም ተገልጿል። በእንደዚህ አይነት ሕገወጥ ተግባር ሰማርተው የተገኙ አካላት ላይ እርምጃ የተወሰደ መሆኑን አንስተው ቁጥራቸው ቀላል የማይባል ነጋዴዎችን አስተዳደራዊ እርምጃና የብቃት ማረጋገጫ ፍቃድ እንዲሰረዝ መደረጉንም ተናግረዋል። አክለውም በስኳር፣ ዘይትና ጨው ላይ መሰል ችግር የተገኘ መሆኑን ጠቁመው በመሆኑም ይህንን ሕገ ወጥ ድርጊት ሙሉ ለሙሉ ለመቆጣጠር ማህበረሰቡ አስፈላጊውን ትብብር ማድረግ አለበት ማለታቸውን ከደቂቃው በፊት የወጣው ሪፖርት አመላክቷል። ለበርካታ ኢትዮጵያኖች እንዲደርስ የቻላችሁትን አድርጉ፣ ወገናቸውን ታደጉ እያልን ወደ ሌላው መረጃችን እናምራ። በሌላው መረጃችን ከደሞዝና ጥቅማጥቅም ጋር በተያያዘ አነጋጋሪ የሆነ መረጃ ከጀገብቷል። ገብቷል ከሰኔ 1 2017 ጀምሮ የደሞዝና ጥቅማጥቅም ክፍያን በተመለከተ እንዲቆም ትዕዛዝ መተላለፉ ተገለጸ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ያለ ፍቃድ ከትግራይ ክልል ውጭ ያሉ አመራሮች የደሞዝና የጥቅማ ጥቅም ክፍያ እንዲታገዱ ትዕዛዝ ማስተላለፋቸው ነው የተሰማው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ሰኔ 19 ቀን 2017 በጻፉት ደብዳቤ ከትግራይ ውጭ በተለያዩ ምክንያቶች ያለ ፍቃድ ከስራ ውጭ የሚገኙ የቀድሞ የመንግስት ባለስልጣናት ከሰኔ 1 2017 ጀምሮ የደሞዝና ጥቅማ ጥቅም ክፍያ እንዲቆም ትዕዛዝ ሰጥተዋል። ደሞዛቸውና ጥቅማ ጥቅማቸው የታገዱ አመራሮች እነማን እንደሆኑ በዚህ ሰዓት የወጣው ሪፖርት አልገለጸውም። አዲስ መረጃ ካለ በድጋሚ ወደ እናንተ የምናደርስ ይሆናል። በመጨረሻም በጎንደር ዙሪያ እየተገነባ ያለውና ከ16 ዓመታት በላይ የፈጀው የመገጭ የመስኖ ግንባታ በቀጣይ በጀት ዓመት እንደሚጠናቀቅ ተገልጿል። በ2001 ፕሮጀክት ሲጀመር ለአካባቢው የመስኖ ፕሮጀክት እንዲሁም በጎንደርና አካባቢው በስፋት ለሚስተዋሉ የመጠጥ ውሃ ችግር መፍትሔ ይሆናል ተብሎ እምነት ተጥሎበት ነበር። ስራው ሲጀምር ፕሮጀክቱ በ2.4 ቢሊዮን በጀት ቢሆንም በተባለው በጀትና ጊዜ መጠናነቅ ባለመቻሉ የበርካታ የዓመታት ጥናት ጠይቷልም ተብሏል። እንደዚህ አይነቱ ግንባታ በኢትዮጵያ ተቋራጭ ሲሰራ ለመጀመሪያ ጊዜ ነው። አብዛኛው ጊዜ ለቻይና ነበር የሚሰጠው። ከዚህ በተጨማሪም ከፍተኛ ውሃ ቢመጣ በግድቡ ሳይሆን በማስተንፈሻ ዓለም አጠቃላይ የስትራክቸር ስራዎች በዚህ ዓመት ይጠናቀቃልም ተብሏል። ፕሮጀክቱ አሁን ላይ 73.5 ከመቶ እየተጠናቀቀ ሲሆን በሚቀጥለው አመት ሙሉ በሙሉ ትኩረታችንን ግድቡ ላይ እናደርጋለንም ብለዋል። በተደጋጋሚ ለሚጠይቀው የጎንደር የመጠጥ ውሃ ችግር መፍትሄ ምን እየተሰራ ነው ሲል ቲክፋ ኢትዮጵያ ለጎንደር ከተማ አስተዳደር ምክትል ከንቲባ አነጋግሯል። የከንቲባው የንጹህ መጠጥ ውሃ ችግር የቆየ ችግር ነው። ይህንን ለመፍታት ልዩ ልዩ አማራጮችን አቅርበናል። አንዱ የመግጭ ውሃ ፕሮጀክት ነውም ብለዋል። አማራጮቹ በፌዴራል መንግስት ስር ያሉ አማራጮች ናቸው። አብሮ ከግድቡ ጋር እንዲመረቅ ካስፈለገ አብሮ በትይዩ መቀጠል አለበትም ብለዋል። ልዩ ልዩ የዲዛይን ስራዎች አልቀዋል። አሁን ይጀምራል ብለን እናምናለን። የዋና ኢነርጂ ሚኒስትሩ ውሳኔ ነው የሚጠበቀው ሲሉም ትክፋ ኢትዮጵያ ያገኘነውን መረጃ ወደ እናንተ አድርሰናል። ቪዲዮን ላይክ ላይክ ሸርሸር አድርጉት እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችንን እየሰጠ፣ በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ